ሰላም ጤና ስተልን የተከበራችሁ ወደ አድማጫችን ከዕለቱ ዜናዎች ጋር ልውል ብራን እኛብራችሁን ቆዩ የዕለቱ ዋና ዋና ዜናዎችን ላሰማችሁ። የአማራ ክልል መንግስት የክልል 90 በመቶ እንደሚቆጣጠር የኮሚኒኬሽን ሚኒስትር ተናገሩ። ስደተኞች ከአሜሪካ ወደ ሊቢያ ለማባረር የተያዘው እቅድ ፍርድ ቤት ውድቅ ተደረገ። እንድና ፓኪስታን ለምንድን ነው በተደጋጋሚ በካሽሚር ላይ የሚጋጩት? እነኝን አንድ በአንድ ድረስ ስላችሁ ሀሳብ እስከ ረብነ ላይክ እንድታደረጉልኝ በአክብሮት እየጠየቅ ወደ ዜና አምራችሁን ላብራችሁን ቆዩ። የአማራ ክልል መንግስት የክልል 90 በመቶ እንደሚቆጣጠር የኮሚኒኬሽን ሚኒስተር ተናገሩ። ከማዛ 25 ጀምሮ የትጥቅ ግጭት ውስጥ የገቡት የአማራ ክልል አብዛኛው አካባቢዎች በመንግስት ቁጥጥር ስር እንደሚገኝ የመንግስት ኮሚኒኬሽን ጉዳዮች ሚኒስተር ዶክተር ለገሰ ተናገሩ። ሚኒስተሩ ኤምባሲ ከተባለ የአገር ውስጥ የቴሌቪዥን ጣቢያ ጋር ባደረጉ ዘለግ ያለ ቃለ ምልልስ በአማራ ክልል የጸጥታ ሁኔታ ማብራሪያ ሰጥተዋል። ክልሉም የለውን አደጋ ውስጥ ገብቶ ነበር ያሉ የኮሚኒኬሽን ሚኒስተሩ በአሁኑ ጊዜ 90 በመቶ የክልል አካባቢዎች በመንግስት ስር መቆጣጠራቸውን የተናገሩት፣ የፋና ኃይሎች በበኩላቸው ከ80 በመቶ በላይ የክልል አካባቢዎች በእጃቸው እንደሆነ በተለየ ሁኔታ ሲናገሩ ተደምጠዋል። ባለፉት ሁለት ዓመታት በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄድ ግጭት አሁንም ድረስ መቃጠሉን ከውጪ ወገን የሚወጣው መረጃዎች ያመለከታሉ። ነገር ግን በወቅት የክልል መንግስት ተጠናክሮ አደጃጀቱ እስከ ቀበሌ አጠንክረናል፣ አብዛኛው 90 በመቶ የሚሆኑ አካባቢዎች ክልሉን በራስ ታጣቂዎች አስተዳደረን የጸጥታ ሁኔታ እንደሚቆጣጠር ሁኔታ ተፈጥሯል ስሉ ሚኒስተሩ ተናግረዋል። ከቁጥጥር ውጪ የሆነ አካባቢዎች በተመለከተ ደግሞ የቀሩት የክልል ጸጥታ ኃይሎችና የፌደራል ኃይሎች በጋራ ሆነው ችግሩን የሚፈቱበት ሁኔታ ተፈጥሯል ስሉ ተናግረዋል። በድርድርና ህግን በማስከበር እንቅስቃሴ በአብዛኛው የክልል አካባቢ ሰላማዊ ሁኔታ ተፈጥሯል ቢሉም ሚኒስተሩ የክልል ነዋሪዎች ግን በማወሩ እንቅስቃሴ ጨምሮ የእለት ከእለት ህይወታቸው በግጭት ማስተጓገሉን ይነገራል። ሀገሪቷ ከነበረችበት እየታፈነ የፖለቲካ ማደር በማስፋትና ወደ ነፃነት በሚደረግ ሽግግር ችግሮችን በኃይል መፍታት የሁላችንም ኃላፊነት ነው ብለዋል። የጸጥታ አካላት በሰበሰቡበት አካባቢ የጸጥታ አካላት በሌላ ነገር በሚጠመዱበት አካባቢ ይህን አጥንተው ረብሻ የሚፈጥሩ ሽፍቶች አሉ። ቀድሙንም የነበሩ በሂደትም ይኖራሉ ተብሎ ይጠበቃል ብለዋል። አልፎ አልፎ እንግልቶች የፖለቲካ መልክ እንደሚሰጣቸው ያበራሩት ሚኒስተሩ ለዚህ ማሳያ አድርጎ የአማራ ክልል እያቀረቡ ሲሆን፣ በአካባቢ የሚንቀሳቀስ ታጣቂዎች ያላቸው ለማሳየት እንግልት ይፈጽማሉ ብለዋል። ሚኒስተሩ እንግልቶችን ለመከላከል የማህበረሰቡ የናቀው ተሳትፎ ደጋግመው ያነሱ ሲሆን ውስጣዊ እውነቶችን በአብዛኛ የሚመለከት ማህበረሰቡ ነው ብለዋል። ማህበረሰቡ የናቀው ተሳትፎ አካባቢ የሚጠብቅ ካልሆነ በወታደራዊ ኃይሎች ሁሉንም አካባቢ መጠበቅ አይቻልም ብለዋል። የትራምፕ አስተዳደር ስደተኞች ወደ ሊቢያ ለመላክ የያዙን እቅድ የግለሰቦች የህግ በሂደት ውስጥ የማለፍን መብት እንዲከበር የተላለፈው የቀድሞ ውሳኔ በግልጽ የሚጥስ ነው በማለት አንድ ዳኛ በጊዜያዊነት እንዲታገድ ወስኗል። የዩሰኒት ሰሞያ የአሜሪካ መንግስት ስደተኞች ላይ እየወሰደ ካለ እርምጃ ጋር በተያያዘ ሁለቱ ባለስልጣናት ሀገሪቷ በቅርቡ ስደተኞች ወደ ሊቢያ ማባረር ልትጀምር እንደምትችል በአሜሪካ የቢቢሲ አጋር በሆኑ በሲቢኤስ ኒውስ ላይ ከተናገሩ በኋላ ነው። ባለስልጣናቱ ስደተኞች ወደ ሊቢያ ማባረር በተመለከተ ለሰጡት አስተያየት የሊቢያ ጠቅላይ ሚኒስትር አብደላ በኤክስ ገጻቸው ላይ በሰጡት ምላሽ ሀገራችን በየትኛው ሁኔታ የስደተኞች መዳረሻ አትሆንም በማለት ተቃውሟቸውን ገልጸዋል። ቢቢሲ ከአሜሪካ የውጭ ጉዳይ መስሪያ ቤቱ ጋር በጉዳዩ አስተያየት ለማግኘት ጥያቄ አቅርቧል። ስማቸው እንዳይጠቀስ የጠየቁት ባለስልጣን እንዳሉት የአሜሪካን ጦር ሰራዊት በዚህ ሳምንት ውስጥ ስደተኞቹ ወደ ሰሜኒቱ አፍሪካዊቷ ሀገር አውሮፕላን ሊያጓጉዙ ይችላሉ ብለዋል። ሊቢያ ከ10 ዓመታት በላይ በግጭት ውስጥ የምትገኝ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤቱ በአገሪቷ ውስጥ የሚፈጸም ወንጀልና ሽብርተኝነት ተቋሞ ምክንያት ዜጎቹ ወደዚህ እንዳይሄዱ የሚመክር ሆኖ ሳለ ስደተኞች ወደ ሊቢያ ለመላክ የተላለፈው ውሳኔ ውዝግብ ማንሳቱ አይቀርም ተብሏል። የኢሚግሬሽን ጠባቂ የትራምፕ አስተዳደር ውሳኔ ተግባራዊ ከመሆኑ በፊት ለማስቆም ሩብ ለተባማሹ ግዛት ውስጥ ለሚገዳኝ አቤት በማለቱ በአስቸኳይ በግዛዊነት እንዲታቀጥ ጠይቋል። ጠባቂዎቹ ከታማኝ ምንጮች የሚወጡ በርካታ ዘገባዎች ስደተኞቹ በአስቸኳይ ከአሜሪካ ወደ ሊቢያ ለመሰበረሮች እየተዘጋጁ መሆኑን የሚያመለክት መግለጫ በፍርድ ቤት እንድታገድ እንድጠይቅላቸው ጠይቋል። ይህን ተከትሎ ዳኛ ብርሃን ማረፊያ ሮብ ለተከሳት በኋላ የአሜሪካ መንግስት ስደተኞቹ በአስቸኳይ ለማስወጣ የሚያስችል እቅድ ከዚህ ቀደም ብሎ ስደተኞች ከሀገር የማባረ ውሳኔ ሳይተላለፍባቸው ከሀገር እንዲወጡ በሚል ፍርድ ቤት ያስተላለፈው ውሳኔ የሚቀረብ በመሆኑ እገዳ ተላልፎባቸዋል። ቀደም ሲል የወጣው የፍርድ ቤት ውሳኔ ባለስልጣን ስደተኞች ከሀገር ከማባረራቸው በፊት በሚገባቸው ቋንቋ የጽሑፍ ማስጠንቀቅ እንዲሰጣቸውና ለማባረር ጥበቃ እንዲደረግላቸው ለፍርድ ቤት ጥያቄ የሚቀርብባቸው እድል ማመቻቸቱ እንዳለበት ያሳስበ ነበረ። ስደተኞች ወደ ሊቢያ የማባረሩ የተያዘበት እቅድ ያውቀው እንደሆነ የጠየቁት ፕሬዝዳንት ዶናልድ ትራምፕ ሮብላታ በሰጡት ምላሽ የሚያውቀው ነገር የለም፣ የሀገር ውስጥ ደህንነት መሰሪያ ቤቱን መጠየቅ አለባቸው ሲሉ መልሷል። ሁለት ኒክሎር የታጠቁ ጎረቤት ሀገራት ህንድና ፓኪስታን ከብሪታን ነጻነት ከወጡ በኋላ 80 ዓመታት ለሚጠጋ ግዛት በጠላትነትና በአይነ ቆራኝነት ሲጠባበቁ ቆይተዋል። ሀገሪቷ ፍጥጫ ውስጥ የገቡት ሁለቱም የራሳቸውን እንደሆነ በሚገልጿት በካሽሚር ምክንያት ሲሆን ምንም እንኳን ግዛቷ ህንድና ፓኪስታን ለሁለት ቢከፋፈሉም ሰላም አላገኝ ባለፉ 18 ዓመታት ውስጥ አገሪቷ በካሽሚር ምክንያት ሁለቱም ከባድ ጦርነትና ግጭቶችን አድርገዋል። ህንድና ፓኪስታን ለምንድን ነው በግዛቷ ይገባኛል ምክንያት ተፋተው የሚገኙት? ይህስ ሁኔታ እንዴት ተጀመረ? ካሽሚር የተለየ ማህበረሰብ የሚኖርባት የኤልማር ተራሮች አካባቢ ስትሆን ባለቱ ወባይቆቹ አረንጓዴ መስኮቿ ጫፎች በበረዶ በተሸፈነ ተራሮች ይታወቃለች። በአውሮፓውያን 1947 ህንድና ፓኪስታን ከብሪታራ ነጻነታቸውን ከማገኘታቸው በፊት ጨምሮ የካሽሚር አካባቢ በጣም አወዛጋቢ ነበር። የህንድና የፓኪስታን መለየት በተደረገው የህንድ ነጻነት አዋጅ መሰረት ብዙሀን ነዋሪዎች ሙስሊሞች የሆኑበት የካሽሚር ከሁለት ሀገራት ወደ አንዳቸው የመቀላቀል መብት ተሰጥቶለት ነበረ። የአካባቢ አስተዳደር የነበረው ሀሪስ ሲንጎር በመጀመሪያ ካሽሚር ራሷን የቻለች ነጻ ሀገር እንድትሆን የነበራቸው ፍላጎት ቢሆንም ከፓኪስታን ጎሳዎች የሚፈጸም ወረራ ለመከላከል ለምንሰጠው ድጋፍ የካሽሚር መሪ በአውሮፓውያን ጥቅምት 1947 ህንድን ለመቀላቀል ወሰኑ። ከዛ በሁለቱም ሀገራት መካከል ጦርነት ተቀሰቀሰ። ህንድ የተባበሩ መንግስት ጠልቆ እንዲገባ ጥያቄ ያቀረበች። የመንግስት ድርጅቶች ካሽሚር ከህንድ ወይም ከፓኪስታን ጋር ለማቀላቀል ትፈልግ እንደሆነ ህዝብ ውሳኔ እንዲካሄድ ውሳኔ ያቀረቡ። ነገር ግን ህዝብ ውሳኔ ከመካሄደው በፊት ሁለቱም ሀገራት ካሽሚር ከሰራዊቶቿ ጋር እንድትንቀሳቀስ ነፃ ለማዳከስ ከስምምነት መድረስ ሳይችሉ ቀረው። በአሚሌ ወር 1947 ህንድና ፓኪስታን በተባበሩ መንግስታት በቀረበው የውሳኔ ሀሳብ መሰረት የተኩስ አቁም የሚያደርጉበት ስምምነት መፈራረማቸውን፣ ካሽሚር ለሁለት ተከፈለች። በህንድና በፓኪስታን መካከል በካሽሚር ምክንያት ሁለተኛ ጦርነት በአውሮፓውያን 1965 ተካሄደ። ከዛ በኋላ በ1999 ህንድ ለአጭር ጊዜ የቆየ ነገር ግን መራራ ግጭት በፓኪስታን ከሚደግፉ የካሽሚር ኃይሎች ጋር ጦርነት አደረገች። በዛ ወቅት ነበር ህንድና ፓኪስታን ኒውክሌር እየታጠቁ ሀገራት መሆናቸው ይፋ የነበረው። በአሁን ጊዜ በሀገሪቱ የካሽሚር ግዛት ሙሉ በሙሉ የራሳቸው እንደሆነ ቢገለጽ የሚቆጣጠሩ ግን በከፊሉ ተብለዋል። በካሽሚር ውስጥ በግዛቱ ከየትኛው ሀገር ጋር መሆን እንዳለባቸው በተመለከተ ያለው አስተያየት የተከፋፈለ የተካረረ ነው። በርካቶቹ በህንድ ስር ከመተዳደር ይልቅ ነጻ ሀገር መሆን አለም ከፓኪስታን ጋር መዋሀድ ይመርጣሉ።